ስም ወዲ በረከት ውድ የተከበራቸው የሀያት ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኔ ጋር ሁሉም ሰላም ነው፣ አልሐምዱሊላህ አላ ኩሊ ሃል እና እንግዲህ ዛሬ መጥቻለሁ ማለት መጥቻለሁ መጥቻለሁ መጥቻለሁ ማለት ነው። ኑቶለ ቡናም እየጠጣችሁ ኑቶለ ማለት ነው። እንግዲህ ዛሬ ማለት ነው ቡናም አለ፣ ያው ኑቶለ፣ አበባ አበባ፣ ኑቶለ ወደ እኔ ቤት ማለት ነው እና እየመጣሁበት እኔ ዛሬ እንግዲህ ሳይድ ማለት ነው ወደ የመን አቅንቷል። እና እንግዲህ በሰላም ሄዱ፣ በሰላም የሚመጣ ያርግልን እያላችሁ ዱ አርጉለት። ስለዚህ እንግዲህ የሱመያ ቃል የሱመያ ነገር ተሰምቶ ወዲ የመን አቅንቷል። እንግዲህ አዩ በረኪናም በሰላም በፍቅር የወርቄን ነገር የወርቄን ነገር እናቱን የምወደው ወርቅ ነው፣ የምወደው ብር ነው። እናቴ እኔ አንተ ምናሻይ ብትህር ባህር ባህርግ ባህር እግር ትመለሳለህ። እኔ ግን የፈለግኩት ወርቄን ወርቅ እናቴ ዋ አለች። የገንዘብ ሰው መሆኗ ማለት ነው እና እናቴ እሷ ወርቅ ጋ ነው ተያይዘዋለች፣ ተፋጠዋለች። ስለዚህ አሁን እናንተ እኛ ማድረግ ያለብን ነገር ምንድን መሰላችሁ? ሀዩን ወርቅ እንግዛና እንስጣትና ሰይዲንና ሱመያን አብረን እናማረስ፣ ይባላል እንበል፣ አሉ እንጌዛ ነርግ የሚያዋጣንን እንዴ እሷ ገንዘብ እችኛዋ ላይ ትላለች፣ ያችኛዋ ብር ወርቅ ትላለች፣ እች ደግሞ ልጆችን ትላለች። እሷም እኛ እኮ ግራ ተጋባል። እና ስለዚህ ማለት ነው ይሄ ነገር እንዴት ነው እናንተ የምታወት ማለት ነው። ሀዩ በረኪና እንግዲህ ጉዳይ አፍለታለች። ሰይድ እንግዲህ ወዲ የመን አቅንቷል። እና አብዲ አብዲ እንግዲህ ዛሬ ብቅ ብሏል። እና አብዲ ምናምን በቃ መጥተዋል። አብዲ ም እንግዲህ እንዲያውም ምንድን ያለው ታቆታላችሁ፣ አንድ የመን አንድ የእንትና አንድ የእንትና የሚመላለስ ብሎ ነው ያስተዋወቀና አገባቡ ደግሞ በጣም አምሮበታ። ሰይዲም ፏ ብሏል። ትሄድ የረረረ ግን አንዴ ጥያቄ ማለት ነው ያሁላ ሻንጣ ለምንድነው ግን ያ ሻንጣ ማለት ነው እንዴ? አልገባኝም። አሁንስ ማለት ነው አሁን አንደኛው ሻንጣ ሲይዝ ሲጎት ትሄድ የነበረው እንትን ይመስላል የቢሮ እቃ ይመስላል። አይታችሁ ከሆነ ማለት ነው እኛ እኮ አላመንም። አንደኛው የቢሮ እቃ ነው የሚመስለው ሲቀጥል እንዴት እንመናችሁ ማለት ነው። አሁንስ እኮ ግራ ገብታችሁ ግራ ተጋብተናል እኛ። ምን እናርገ ብላችሁ ነው እንላለን። ስለዚህ እንዴት ነው ሰዩ ማለት ነው። እውነት አሁን እንዲው ትመለሳለ? አይ አካሃዲ ግን እንደው እዛው የምትቀር መሰለኝ። አሁንስ በጣም ፈራው ማለት ነው። እና ሶመያ ማለት ነው ጀግኔት ማለት ነው። ሶመያ ትናንትም ትንሽ እንደው እንዲው ብላ ነበረ እዛ ቤቱ ላይ ሄዳ በቃ ደንግጣ ማለት ነው። እንዴ ምን አበቃ በቃ ከው ነው ያለችው። ስለዚህ አሁን እኛ ምን እናርጋሉ? እናስታርቃቸው እና እንግዲህ ልጁ የልጁ ውጤት ታይቶ ይሄ ነገር በሕዝብ የቀረበ ስለሆነ ሱመያ፣ ይሄ ነገር ውሸታውን ማለ ዛሬ ነገ ምናምን ምናምን የለም። አዩ በረኪናን ወደዛ ጥለሻት አንቺ መግባት ነው ያለሽ። አዩ በረኪና ምንም ማትነም ብላ አንቺ ጀግና ነሽ፣ ምን አስፈራሽ? እኔ እኮ የገረመኝ ሱመያ ማለት ነው አዩ በረኪና እብድ ናት። እብዲኮ ነገር ግን እብዲ እኮ ትክክል ነሽ። እውነት አንዳንዴ እብዲ ይፈራል። ለምን እብዲ እኮ የሚያደርገውን ስለማያቅ፣ በቃ ራሱን ብትያት፣ ለዛ ስለሆነ ችግር ነው። እና በጣም ነው እንትን ያለኝ። ስለዚህ እንግዲህ ሰይድ ያው መልስ እየሰጠ ነው። የምንም የለሁበትም፣ እርግጥ ልጅ አቅፍ ያለሁ አይተሻል። ያ ልጅ ደግሞ እስተማወደር ድረስ ይጀበጣለሁ። አስረግዘው ሰዎቹ ወዲያ እንትና ወደ ሳዑዲ አረቢያ እየተሸጋገሩ ስለሆነ ለዛ ነው እንጂ እኔ ግን ይሄ ነገር የለሁበትም ብሏል ማለት ነው። ይሄ ነገር እውነት ካላደለ ምክንያቱም ሱመያ ተሰወሬ የሰወሬ ማዳመጥ እንድትቆጠቢ ያረግሻል ማለት ነው። ምክንያቱም በአሁኑ ሰዓት ላይ ሰውን ለማራራቅ ነው እንጂ ለማቀረብ የሚመጣ የለም። እና ሰላምም ምን ታደርጋለች፣ እኔን ተከትላ መጣለች። እሷም ምን ገብታለች አለች። ምን ትላላችሁ? እና ያቺ ደግሞ ተጎና የቆመች ነበረች። ስለዚህ ግዴታ ነው ማለት ነው። አንተም ሰው እንዲያለ እሷም ሰው አድርጋለች። ስለዚህ ከአንተም አትፍራ፣ በቃ ተለለበት፣ ምንም አይደለም። እናያለን፣ እናያለን፣ እናያለን። እንዴት ነው አንተ ያዋለድከው አልገባኝም? ምን ያው ልትረያት ይችላል። አርዲ አይ ችግሪ ለምን ማዋለዱ ምን የሚሉት ነው ብዬ ነው ዶክተር ነኝ እንዴ? ሰይዲ እና እንግዲህ ትናንትም አይ ሳይን እንትና ሱመያ በቃ ድንግታ ነበረ ማለት ነው እንዴ አላ ዱ ሰይዲ አለ እንዴ በማለት ትናንትና ነግሮ ላጨርሰው አለኝ እና ሱመያ ማለት ነው። አሁን እንግዲህ ሰይዲ ጀግኒት አንበሲት ሱመያ ማለት ነው። ወንድ ነሽ እውነት ሆነ እንደ ነው ሻቂቃ ማለት ነው። ቃል የለኝም ለአንች እና ሁሉንም ነገር አንበርክ ከሸዋል የቤት አባቱ እንደ መቀለልና በአንቺ መቀለል የለም። መስተዛሬ ተቀለል አሁንስ መቀለል የለም። እና እንግዲህ እችና ያለን ያው ለልጆቹ በነገራቸው ላይ ልጅ ማለት ነው ለአሁን ነው እንጂ ጥርሜ ከፍታሉ። ግዴታ አባቴ ነው የሚሉት ግልጽ ነው። እንኳን ያሁን ልጅ እና ማለት ነው እና አርሚያቸው ነው ስታወቁና ከፍታሉ። ያው አባታችን ማለታቸው ስለማይቀር በኋላ ለምን አላሳየሽልንም ብለው እንዳይወቅሱሽ ዝም ብለሽ ማሳየት፣ ለማን ሲባል ለልጆች ሲባል፣ ለማንም ብለሽ አይደለም ማንም ነገር የምታረጊው እና ልጅ አሁን ከፍታለው። እውነት ይሄ ደግሞ ሚዲያ የወጣ ነገር ቪዲዮ ተቀማጭ ነው የሚሆነው ለምን ልጆች ጭንቅላታቸው ላይ እናቴ እኮ አባቴ እንዲያርግ አባቴን እኮ እንደዚህ ብላ አሳየኝ እያላቸው እኮ እምቢ ብላ እየተባለ ልጆችሽ ወቀሳን ያመጣሉ። የገጽ ነው ምንም ጥርጥር የለው። ምክንያቱም ልጆቹ አሁን ትልቅና የከፍ እያሉ ከፍ እያሉ እና አሁን እንግዲህ ትልቅ ይቶ ትንሽ ነው የቀራት እንጂ አባቴ ነው የምትለው። እንደሞ እሱ አሁን የአባቷን ጣም ታካለኝ። ስለዚህ ከአንቺም ብቻሽን ከምታሳድግ ምን ብለሽ ነው አንቺ የምትሰቃዩ? የጋራ ነው፣ የጋራ ስተሆነ ትረዛ ብራሽ፣ ታርቃችሁ ይቅር ተባብላችሁ ፈጣሪ ይወድዋል፣ እና ይቅር ተባብላችሁ እናንተ እንትን ማድረግ አለባችሁ እንጂ ዝም ብላችሁ እንትና ትበሉ ብላለሁ።

ወይ ሀዩ በረኪና ወይ ሀዩ በረኪና በቃ። አስፈራሽ እኳ እንቀተከሻ ትችኔ ጀግና እንዲ ኦብድየታ እንዲ ዘ ይፈራል እንዴ? አይ እና ሱመያ አብዲ ፈረች ያለ አለች። እሷ የፈራሁት ሰው ታይሆን እብዲ ነው ጤነኛ በሽተኛ ነው የፈራሁት እንጂ ጤነኛውን አይደለም አለች። አይ ሱመያ እንዲ እንዲህ ማለት ነው። ሁሉ ነገር ይገርማል። ለማንኛውም እናንተ ዘወሬ መስማት አያስፈለገም። እንግዲህ ሰይድ እንግዲህ ቶቶቶቶቶ እያለ እየመገብቷል ማለት ነው። እና አብዲ ጋር በነገራችሁ ላይ ጦር ነው ምናምን እያለ ነው፣ ፈጣሪ በሰላም ለሀገርህ ይመልስህ፣ ፈጣሪ ይጠብቅህ እንላለን። ምክንያቱም ጦር ከሆነ ትንሽ ከባድ ነው። እሱ ፈጣሪ መቸም ያው ኤርዲ እንጂ ማለት ነው እሱም ያው ለልጆቹ ሲል ነው የመስዋዕት መክፈል የያዘው። እና አብዲክ ሆኖን ይህን አላደርገውም አላለ እምቢን ይህን ሁላም አደርገውን ቢሆን ወዲያ ወዲህ አልመለስም ሀቂቅቴን አለ እኮ፣ እውነቱን ነው። አንዴ አንዴ ሳይዲ እኮ በቃ ሀደበት የመን እንትና አዳማ እኔ ሲባል አዳማ፣ አዋሳ እኔ ሲባል አዋሳ ጎንደር ላይ ሲጎንደር ጎንደር ባህር ዳር ላይ ሲባል ባህር ዳር ወይሱመያ ወይ ሱመያ ወይ ሱመያ በቃ ኮዬ ልጅ እንደው ተባህር ዳር ተጎንደር ተንትና እያለ በቃ ሮይኒ ሮይኒ ጀግናንሽ፣ እውነት እውነት ይሄ ሁላ መስዋዕት የሚከፍለው ለልጁ አንቺን ደግሞ ስለሚወድሽ ስለሚያፈቅርሽ ነው ማለት ነው እንጂ

ሶመያ ሶመያ እንጀግናዋ ሶመያ እንጀግናዋ የሄድሽበት በያልሽበት ሰላም ይብዛ፣ ፈጣሪ ይጠብቅሽ እንምላለን ታ